ሰላም ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዚህ የኢትዮ ቻናል ከዚህ በፊት የተለያዩ መረጃዎችን ይዣላችሁ ስቀርብ ነበር። ዛሬ ደግሞ በጣም በአይነቱ ለየት ያለ እጅግ ውብና እና ዘመናዊ አፓርትመንት በከተማችን እምብርት ጎላጎል 22 አካባቢ ይዣላችሁ ቀርብ ያለው እሱን የማስቃኛችሁ ነው የሚሆነው። አብራችሁ ይቆዩ። እንግዲህ ይህ አፓርትመንት የሚገኘው ጎላጎል 22 ምናልባት የከተማችን በጣም ወሳኝ የምንለው ቦታ በጣም ቆንጆ ሎኬሽን ላይ የሚገኝ ፕሮጀክት ነው። ይህ ፕሮጀክት ደግሞ በአይነቱ ለየት ያለ ነው ብያቸዋለሁ። አንደኛው ለየት የሚልበት መንገድ ምንድን ነው? አንድ ወለል ላይ አሁን የሚገኘው ኮሪደሮች ኮሪደሩ ላይ ነው። እዚህ ኮሪደር ላይ ሁለት ቤቶች ብቻ ነው የሚጋሩት ማለት ነው። አንድ ወለል ላይ ሁለት ቤቶችን ነው የምናገኘው። እንደምታዩት ሊፍቱ ፋንክሽናል ነው አገልግሎት የሰጠ ነው። ፕላስ አንደኛው ቤት እዛ ጋር አለ፣ ባለ ሁለት መኝታ ቤት። አንደኛው ቤት ደግሞ እዚህ ጋር አለ፣ ባለ ሶስት መኝታ ቤት። ስለዚህ እዚህ ፍሎር ላይ ሁለት ቤቶች አሉ፣ ባለ ሁለትና ባለ ሶስት መኝታ ቤት። ዛሬ የባለ ሶስት መኝታ ቤቱን ውስጣዊ ገጽታ አሳያችኋለሁ። የባለ ሁለት መኝታ ቤቱን ደግሞ በኔክስት ቪዲዮ ይዤላችሁ እቀርባለሁ። ይህንን የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ሁሌም የምለቃቸውን አዳዲስ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም ለዘመድ ወዳጅ፣ ቤተሰብ በማጋራት አጋርነታችሁ እንድታሳዩ ስል ጠይቃችኋለሁ። መልካም ቆይታ። እንግዲህ ይሄ ባለ 3 መኝታ ቤት አፓርትመንት 238 ካሬ ሜትር ላይ ያረፈ በጣም የሚያምር አፓርትመንት ነው። በሚገርማቸው ሁኔታ ደግሞ በጣም ጥርት ባለ ማቴሪያል፣ በጣም ኳሊቲ በሆኑ ማቴሪያሎች፣ ኢምፖርትድ በሆኑ ማቴሪያሎች ፊኒሺንግ እየተሰራ ስታዩት፣ ስትመጡ፣ ስትጎበኙ ደግሞ ይበልጥ የምትወዱት ነው የሚሆነው። ስለዚህ ይሄንን ቤት እንግዲህ መንገዱ ላይ ነው ያለሁት እንደምታዩት፣ እያንዳንዱን ከበር ጀምሮ ያሉትን ሁሉንም ነገር አሳያችኋለሁ። በሩ እንደምታዩት በጣም ኳሊቲ የሆነ በር ሳውንድ ፕሩፍ የሆነ በር ነው። ፕላስ ደግሞ ጥሩ ከፍታ ያለው ነው። ብዙ ጊዜ የምንቸገርበት ቤቶቻችን ላይ በሮቹ አጭር እየሆኑ ነው። ይህ ደግሞ በጣም ጥሩ ከፍታ ያለው ነው። ፕላስ ደግሞ በሩ ጥሩ ኳሊቲ ያለው፣ ምናልባት አሁን ላይ ቆንጆ ከሚባሉት በሮች ውስጥ ዋና ምንለው ወይም አንደኛ ምንለው አይነት በር ታይፕ ነው ማለት ነው። ከዚህ ጀምሮ በጣም በአማረ ሁኔታ የተሰሩ ናቸው። እዚህ ጋር መጀመሪያ የምናገኘው አንደኛው ሮም የሆነው ምንድን ነው? የሰራተኛ ክፍል የሰራተኛ ክፍል ነው። ይሄኛው ክፍል ደግሞ በጣም ለየት የሚለው ራሱን የቻለን ባዝሩም አለው የሰራተኛው መታጠቢያ አለ ማለት ነው። ስለዚህ በዚህ ልክ እየተሟላ በዚህ ልክም ፈርኒሽ ተደርጎ የተገጣጠመ ነው ማለት ነው። ከዚህ ቀጥሎ ደግሞ የምናየው ሌላኛው ወይም ሶስተኛ መኝታ ቤት የምንለው ነው። ስሪ ቤድሩም ታይፕ ስለሆነ ይሄኛው የእንግዳም ሊሆን ይችላል የልጆች እዚህ ጋር የምናገኘው መኝታ ቤት ነው ይህ መኝታ ቤት ደግሞ እንደምታዩት በጣም ሰፊ ጥሩ አቀማመጥ ያለው ቆንጆ ሳይዝ ያለው መኝታ ቤት ነው። ፕላስ ደግሞ እዚህ ጋር ካፖርዱ ተገጥሞለታል። እንደምታዩት በዚህ መልኩ እየተገጣጠመ ነው ማለት ነው። በቆንጆ ማቴሪያል የተሰራ ፕላስ እዚህ ጋር ደግሞ ራሱ የቻለ ባዝሩም አለው። ራሱ የቻለ ባዝሩም አለ ን ሻወር ዲስኩም አለ ማለት ነው። ያው እስከ ልብስ ያልወስድም ውስድም በወጣ ነው የሚሻለኝ በዚህ ልክ ፈሪሽ እየደረገ ነው። ፕላስ ደግሞ በረንዳ አለው እራሱን ችለው በጣም የሚያምር በረንዳ አለው። እንደምታዩት ይህንን በረንዳ ያገኛል ማለት ነው እዚህ እዚህ ጋር ሁለት ክፍሎችን አየን ማለት ነው አንደኛውን የሰራተኛ ክፍል ያለውን ፕላስ ደግሞ የእንግዳ መኝታ ቤት ወይም እንደ ሶስተኛ መኝታ ቤት የሚቆጠረውን አየን ሁለቱ መኝታ ቤቶች አይታችኋቸዋል የራሳቸው ባዝ ሩም አላቸው ማለት ነው ለዚህ ወደዚህ ስንገባ ደግሞ የምናገኘው ሳሎናችን ነው በነገራችን ላይ እዚህ ቤት ላይ በጣም ለየት የሚለው ነገር ሁለት ሳሎን ሁለት ኪችን ነው የምናገኘው ያ ማለት አንደኛው እዚህ ጋር የምታዩት ኤሪያ ይሄኛው ኤሪያ የሊቪንግ ሩማችን የሚሆነው አንደኛው ላይክ ተጨማሪ ሶፋን የምናስቀምጥበት ማለት ነው። እንደ እንግዶች ምናም ቢመጡ ረፍት የሚያደርጉበት ሰፊ ኤሪያ ለዛ ፐርፐዝ የተዘጋጀ ነው። እዚህ ጋር ደግሞ የምናገኘው ዋናው ሊቪንግ ኤሪያችን ነው። ዋናው ሳሎናችን ነው የሚሆነው። ሳሎናችን ደግሞ በጣም በቂ የሆነ የተፈጥሮ ብርሃን የሚያገኝበት እንደምታዩት ክፍት የሆነ እይታ ያለው ፕላስ በረንዳ ማለት ነው፣ በረንዳን ጨምሮ ያገኛል ማለት ነው። ይህን የመሰለ በረንዳ አለው። እይታውን በዚህ ልክ ቆንጆ እይታ ሙሉ ከተማውን መቆጣጠር የምንችልበት እይታ እናገኛለን ማለት ነው። ሁለቱን ሳሎኖች አየን። አንደኛው ሳሎን ይሄ ነው ብለናል። ሌላኛው ደግሞ እንግዶች ሲመጡ ያርፍበታል ያል ነው ሁለተኛው እዛ ጋር ነው ያለው። ፕላስ ደግሞ ሁለት ኪችን አለው ብያቸዋለሁ። ሁለት ኪችን አለው። አንደኛው ኪችን እንደምታዩት ኦፕን ኪችን ነው። ይህንን የመሰለ ኦፕን ኪችን አለው። በዚህ ልክ ተገጣጥሟል። ማቴሪያሎቹ በዚህ ልክ ተገጥሟል እንደምታዩቸው። ፕላስ ደግሞ እንግዲህ ከኦፕን ኪችናችን ፊት ለፊት የሚሆነው ችኛዋ የዳይኒንግ ስፔስ ናች። ዳይኒንግ ቴብላችን እዚህ ጋር ነው የሚሆነው። ይሄ ዳይኒንግ ኤሪያ ነው ማለት ነው። ን ኪችናችን አንዱን ኪችን ያየ ነው። ክሎዝ ኪችን ደግሞ አለው ሳይድ ላይ፣ ይህንን የመሰለ ደግሞ ክሎዝድ ኪችን አለው ማለት ነው። ስለዚህ የሚበስሉ ነገሮች ጭሳጭስ ያለባቸው ነገሮች ሙሉ ለሙሉ እዚህ ጋር ነው የሚከወኑት፣ ያኛው ኦፕን ኪችናችን እንዳለ ሆኖ ማለት ነው። እዚህ አሁን ደግሞ ያላሳየኋቸው የቀሩ ነገሮች ምንድን ናቸው? ማስተር ቤድሮም፣ ሁለተኛው መኝታ ቤት እና ተጨማሪ ባዝሮም አሉን። እነሱን ስፔሶች ደግሞ እናያቸዋለን ማለት ነው። እዚህ ጋር እንግዲህ አንደኛው የምናገኘው ማስተር ቤድሩማችን ይሆናል ማለት ነው። ማስተር ቤድሩማችን እንደምታየት በጣም ሰፊ ይህንን የመሰለ መኝታዎች የሚያርፍበት ክፍል ነው። እነዚህ የትራስ ጌላይቶች ናቸው። ፕላስ ይህ ማስተር ቤድሩም ደግሞ ዋኪንግ ክሎዚት ና ባዝሩም አለው ማለት ነው። እዚህ ጋር ስንመጣ የምናገኘው ዋኪንግ ክሎዚቱ ነው። በጣም የሚያምር በሚያምር መልኩ የተገጠመ ማለት ነው። ክሎዚቱ ጋፖርዳችን በዚህ ልክ ተገጥሟል። ፕላስ ደግሞ እዚህ ጋር የምናገኘው ባዝሩማችን ይሆናል ማለት ነው። ባዝሮማችን ይህንን ይመስላል። እዚህ ጋም አልሙኒየም ሻተሩ ተገጥሟል። ስለዚህ ሻወር ስታንዳችን እዚህ ጋር አለ፣ ቶሌ ሲንካችን አለ። እነኚህ ደግሞ እዚህ ጋር አሉ ማለት ነው። እንዳያችሁት እንግዲህ እስካሁን ያሉትን በጣም ቆንጆ ማቴሪያሎች የተጠቀመው የባኞ ቤት እቃዎቹ በጣም ቆንጆ ማቴሪያሎች ናቸው። ካፖርዱ እንዳያችሁት ቆንጆ ማቴሪያል ነው። የኪችን ካቢኔት ማቴሪያሎቹ የተገጠሙትን አይታችኋል። በጣም ቆንጆ ማቴሪያሎች ናቸው እና በጣም በቆንጆ ማቴሪያል የተሰራ ነው ብያችሁ ነበር መጀመሪያ። እሱም ልክ ነው። ሴራሚኮቹ ኢንዲያን ሴራሚኮች ናቸው። የውጭ ሴራሚክ ነው የተሰራው። ፕላስ እዚህ ጋር እንግዲህ ደግሞ ሌላኛው ያላሳዩቸው የሚቀራው ሶስተኛው ሚታ ቤት ነው። ማስተሩን አይተናል። እዛ ጋር ሁለተኛ ሚታ ቤት ወይም የእንግዳ ሚታ ቤት የምንለውን አይተናል ይመስለናል እዚህ ጋር ደግሞ እንግዲህ ሶስተኛው ምኝታ ቤት ነው። ይህ ሶስተኛው ምኝታ ቤት እንደምታዩት በዚህ ልክ ደግሞ በጣም በነገራችን ላይ በጣም ደስ የሚለው የምኝታ ቤቶቹ ሳይዝ ስኬር ታይፕ ነው እና እንደፈለግ ነው ፈርሽ ማድረግ የምንችልባቸው ናቸው። ላይ ሳይሆን ይሄ እዚህ ጋር ነው ምኝታችንን የምናሳርፈው። ከአፖርዶ እዛ ጋር ነው የተገጠመ ያለው ፕላስ ደግሞ በረንዳ አለው እና ሁሉም ቤቶች የተፈጥሮ ብርሃን ያገኛሉ። እይታቸው በጣም የሚያምር የከተማ እይታ ነው። ፕላስ በረንዳዎቻቸውም በጣም ሰፋፊ በረንዳዎች ነው ያሏቸው እና በዚህ ልክ ዲዛይኑ ራሱ በጣም

በኋላ የቀረን የመጨረሻው ብዬ የማሳያቸው ኮመን ባዝሩም ነው ላይ ኮመን ባዝሩም፣ አሁን አስተውላቸው ከሆነ ኦልሞስት ወደ ሶስት ምኝታ ቤቶች የራሱ ባዝ አላቸው የሰራተኛ ጨምሮ ማለት ነው። አንደኛው መኝታ ቤት ብቻ ነው ባዝ የሌለው እዚህ ጋር ያለው። ስለዚህ እንግዶችና ይሄኛው መኝታ ቤት እችኛውን ባዝሩም ሊጋሩ ይችላሉ ማለት ነው። ስለዚህ ይሄኛው ኮመን ባዝሩም ነው ማለት ነው። ኮመን ባዝሩም ነው። ኮመን ባዝሩም በሚገርም ሁኔታ ግን የራሱ ሻወር አለው። እንግዳና ቢመጣ ክፍል ለቀንለት አይደለም፣ አደለም ሻወር የሚጠቀመው ማለት ነው። በዚህ ልክ ተሟልቶ የተገጠመ ፉል ባዝ ነው ያለው ማለት ነው። እንግዲህ እያየነው የቆየነው ባለሶስት መኝታ ቤት አፓርትመንታችን ነው። እንዳያችሁት በፍሎር ሁለት ቤት የሆነ በጣም በጥሩ የፊኒሽንግ ማቴሪያል የተሰራ ቆንጆ ቤቶች ነው ያየ ነው። እንግዲህ ይህ ሳይት የት ይገኛል ስንል ግን ጎላጎል 22 አካባቢ በቅርብ ርቀት ማለት ነው ከሆሊዴይ ሆቴል ወደ ሲግናል መስመር በሚወስደው መንገድ ላይ የሚገኝ ፕሮጀክት ነው። ይህ ፕሮጀክት ሁለት ቤዝመንቶችና ጂፕላስ 12 የሆነ ቢልዲንግ ነው። ፕላስ ደግሞ ቴራስ ያለው በጣም ሰፊ የተንጣለለ ቴራስ ያለው ማለት ነው። በፍሎር ሁለት ቤቶች ነው የሚገኙት። አሁን ያየ ነው የባለ ሶስት ሚታውና አንድ ተጨማሪ ደግሞ እንግዲህ ባለ ሁለት ሚታ ቤት ነው ማለት ነው። እነዚህም ቤቶች እንግዲህ እንዳያችሁት ሙሉ ለሙሉ ጥንቅቅ ብለ ያለቁ ሲሆን፣ ነገር ግን ሽያጮች እየተከናወኑ ያሉት ከ30 ፐርሰንት ቅድመ ክፍያ ጀምሮ ቤቶቹን መረከብ በምትችሉበት ሁኔታ እየተመቻቸና ቀሪ 70 ፐርሰንቱን ደግሞ በአንድ ዓመት ጊዜ ውስጥ ቤታችሁ ውስጥ ሆናችሁ እየኖራችሁ በምትከፍሉበት ሁኔታ የተዘጋጁ ቤቶች ናቸው ማለት ነው። ቢልዲንግ ወደ ቢልዲንግ እንግዲህ ሁለት ቤዝመንቶች ና ጂ ፕላስ 12 ነው ብያቸዋለሁ። ፕላስ ደግሞ ቴራስ ያለው ነው። ከዛ ውጭ ፋሲሊቲዎች ደግሞ የተሟሉ ናቸው። ውሃው ፋንክሽናል ነው። አገልግሎት እየሰጠ ያለ ውሃ ሲስተም አለው። የኤሌክትሪክ ሲስተሙ ባካፕ ጀኔሬተር የተገጠመለት ነው። ሊፍቱንም እንዳያችሁት ፋንክሽናል ነው፣ አገልግሎት እየሰጠ ያለ ነው። ቀጥታ ተረክባችሁ ገብታችሁ መኖር በሚችሉበት ደረጃ የተመቻቸ ምቹ ሁኔታ የተፈጠረበት አፓርትመንት ነው ማለት ነው። ለዚህ እዚህ ሕንፃ ላይ እንግዲህ አሁን ያየነው ባለ ሶስት መኝታ ቤት አጠቃላይ የካሬ ስፋቱ 238 ካሬ ሜትር ስፋት ያለው ቤት ነው ማለት ነው። ይህንን ቤት እንግዲህ ሶስት አይነት የዋጋ አማራጮች አሉት። የእናንተን ክፍያ መሰረት ባደረገ መልኩ የተዘጋጀ ማለት ነው። 30% አድቫንስ ፔመንት ስትከፍሉ 50% ስትከፍሉና 100% ዋንስ ልክፈል ብትሉ የምታገኟቸው የዲስካውንት ፓኬጆችን ጨምሮ ማለት ነው። እንደ መጀመሪያ ግን በ30% ቅድመ ክፍያ ለሚዋዋለን ደንበኛ ቅድም እንዳልኳቸው ቤቱን መረከብ ይችላል። ቀሪ 70%ቱ በአንድ ዓመት ጊዜ መክፈል ይችላል። ነገር ግን በካሬ ሜትር 135 ሺህ ብር ነው የሚሆነው። ስለዚህ የቤቱ አጠቃላይ ዋጋ ወደ 32 ሚሊዮን ብር አካባቢ ይሆናል። የእሱን 30% ወደ 9 ሚሊዮን ብር አካባቢ ቅድመ ክፍያ ከፍሎ ቤቱን መረከብ ይችላል ማለት ነው። ሁለተኛው 50% ስለሚከፍል 50% ስትከፍሉ ደግሞ ጨምራችሁ የከፈላችሁ ስለሆነ የቤቱ አጠቃላይ ዋጋ የሚባዛው በ130 ሺህ ብር በካሬ ነው የሚሆነው። ስለዚህ የቤቱ አጠቃላይ ዋጋ ወደ 31 ሚሊዮን ብር ዝቅ ይላል። የ1 ሚሊዮን ብር ቅናሽ ታገኛላችሁ ማለት ነው። የሱን 50% ቅድመ ክፍያ በመክፈል አሁንም ቤቱን መረከብ ትችላላችሁ። ቀሪ 50% ደግሞ አንድ አመት ጊዜ ተመሳሳይ ይሰጣችኋል ማለት ነው። ሙሉውን አንዴ ልክፈል ካላችሁ ደግሞ የቤቱ አጠቃላይ ዋጋ ወደ 125 ሺህ ብር በካሬ ሜትር ዝቅ ይልና ያ ማለት መጀመሪያ ከነበረው 135 ሺ ብር በካሬ ሜትር ይሸጥ ከነበረው ማለት ነው። ስለዚህ 10 ሺ ብር ቅናሽ ያደርጋል በካሬ ሜትር። ያ ማለት እንግዲህ አጠቃላይ ወደ 2.3 ሚሊዮን ብር አካባቢ ማትረፍ ትችላላችሁ ማለት ነው። ያ ቅናሽ ተደርጎላችሁ ቤቱን መግዛት ትችላላችሁ። ቤቱን ቀጥታ የምትረከቡት ነው ብያለሁ። በዛ መልኩ የተዘጋጁ ቤቶች ናቸው ማለት ነው። ለበለጠ መረጃና ይህንን ሳይት መጎብኘት ለምትፈልጉ ደንበኞቻችን እንግዲህ ስልክ ቁጥሬን ከታች አስቀምጣለሁ። በዛ ስልክ ቁጥር ኮንታክት ማድረግ ይቻላል። ዋትስአፕ፣ ቴሌግራም ዳይሬክት ኮልም በመደወል ሙሉ መረጃውን ባላችሁበት ሆናችሁ እንዲደርሳችሁ ማድረግ ትችላላችሁ። ቀጠሮ ይዛችሁ ደግሞ ወደ ቢሯችን ብቅ በማለት ሳይቱንም በመጎብኘት ሙሉ መረጃውን ማግኘት ትችላላችሁ ማለት ነው። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ቆይታ